ሰላም ጤና ይስጠልን። ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈው አንድ ቪዲዮ ሰርተን ነበረ። ከአለም ጋር ምሳ ልጋብዝሽ ነይ ብዬ ቀጥሬያት ነበር ማለት ነው። እና ምሳ ካበላዋት ካጎረስኳት በኋላ ለስላሳ ነገር የሚሆን ከጠጣች በኋላ ባጋጣሚ ጠጋበይ፣ ወደ ነይ ብዬ ሳብስ አረጋት ሁማኒሯ ወለቀ ማለት ነው። እና የዛኔ ሰው የሚመገብ ሰው ባጋጣሚ ነበር ሲያዩዋት፣ ሳቁባት ማለት ነው፣ ሲስቁባት ልቀቀኝ በቃ እንደውም ምናምን ብላ ተናዳብኝ። ምሳሁንም ምናምን በቃ ሳትጨርስ ተናዳ ሄዳለች ማለት ነው፣ እና ዛሬ ይቅርታ ልጠይቃት ፈልጌያለው። እንደምታዩት አበባ ገዝቼላታለው፣ እና ደግሞ አንድ ቀለበትም አለው፣ የብር ነው። አቅሜ በሚፈቅደው ማለት ነው፣ አቅሜ በሚፈቅደው ገዝቼላታለው። እንግዲህ ትቀበለኛለች አትቀበለኝም፣ እስቲ የእሷ ውሳኔ ነው። ያ የተረገመ ልጅ ደግሞ በመንገድ እንዳይኖር ጸሎቴ ነው። ከእሷ ጋር እንዳላገኘው ጸሎቴ ነው። ብቻ ፈጣሪን እስኪ የልቤን ያውቃል። ፈጣሪን ተከትዬ ነው የምሄደው።